ከፋሚሊ ከዛ ስንመለስ ደግሞ እዛ ፎቶ ፕሮግራም እና የቀለበት ፕሮግራም አለ። እዚህ ደግሞ ከፋሚሊ ጋር ደግሞ ቆይታ ይኖረናል ስለ የኔ ውድ ሩታዬ እንኳን ደስ አለሽ። እውነት ለመናገር ሳቀዋና ደስታዋ እንደዚህ ሳየው እንዴት ደስ እንዳለኝ ለስዋ ውድ ቤት ሰዎች እውነት ነው ምላቸው፣ እየዋሸዋቸው አይደለም። ወላሂ በጣም ነው ደስ ያለኝ። እና ሩታዬ እንኳን ደስ አለሽ። ወገግ ብላ እየሳቀች ልክ እንደ ህፃን እኮ ጣቷ አፏ ላይ አድርጋ የምር ስትስቅ ውስጥ ውስጡ ስትገባና። ለማንኛውም ሩታዬው አብረሽም እንኳን ለዚች ቀን አበቃችሁ። መልካም የትዳር ዘመን እና ጊዜ ይሁንላችሁ። ከዚህ የበለጠ ደረጃ አላህ ያደርሳችሁ። እውነት ለመናገር ወልዳችሁ ለመሳም ያብቃችሁ። ውድ ቤተሰቦች እንዴት ዋላችሁልኝ? ደራ ዋላችሁ ወይ? ከኔ ጋር ሁሉ ሰላም ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ እናንተ አመዳሞች። ስድስት ሺህ አታስገቡኝም በቃ እኔ ካልተሳደብኩ ላይክ አታደርጉኝ ካልተሳደብኩ ሰብስክራይብ ታደርጉኝ እና እኔ የምሰድባቸው ለፍቅር ነው እንጂ ለውሸት አይደለም ማለት ለምንድን ነው የሚባለው ለረደ ለመጥፎ ነገር አይደለም እና ለማንኛውም እኔ በጣም ደስ ብሎኛል ውድ ቤተሰቦች የሩታዬ እናትም ደግሞ እንኳን ደስ አለሽ ልጅሽ ለወግ ማረግ በቅታለሽ አለች ጋሽዬም ደግሞ እንኳን ደስ አለህ ከና ብርሽ ማዘር ማለት ነው እንኳን ደስ አላችሁ ልጆ ልጃችሁ ለወግ ማድረግ ደርሶላችኋል ማለት ነው እና ሩታዬ ሩታም ብዙ ሰው አብርሽ ይጎዳታል፣ ጥሩ ደረጃ አትደርስም፣ ጥሩ ሁኔታ ላይ አትኖርም ብሎ ብዙ ሰው ብዙ ነገር ሲላት ነበረ እና ለዛ ሁሉ ነገር ስንት ነገር ተቋቁመን አልፈን እኛ ራሱ ዛሬ ላይ ደርሰናል ውድ ቤተሰቦቼ እና ለማንኛውም ሩታዬ የ ያ ሁሉ ጣጣና ውጣ ውረድ አልፈሽ፣ የፈለገ ነገር ሲበጣ ፈንቅለሽ አልፈሽ ዛሬ ላይ ስለደረስሽ በጣም ደስ ብሎኛል እና ተጎናዋ የነበሩት ብዙ ሰዎች ነበሩና በብዙ ነገር ውጣ ውረድ ተልካሸው ውስጥ ሲከቷት የነበሩ ሰዎችም ዛሬ እንግዲህ በሌላ ነገር ይገኛሉ ማለት ነው፣ ውድ ቤተሰቦች። በአንዱ ወጡ ሲባል በሌላኛው ነገር ደግሞ ንክር እያሉ ነው የሚገኙት ማለት ነው። በነገራችን ላይ ውድ ቤተሰቦች፣ ሳልናገር ማላልፈው ነገር ከዚህ በፊት በጣም የሚሰዳደቡና የሚናገሩ ስለነሱ መጥፎ ነገር የሚያወሩ የነበሩትን አላህ ምስክሬ ነው እኔ መናገር እናገር ነበረ። ነገር ግን አልችልም፣ የማልችልበት በቃላ ያብጠለጡልኛል። ሲቀጥል ደግሞ እንዴት መጥፎ ነገርን የሆነውን ነገር አውጥታ ለሚዲያ እንዴት ትናገራለች ሊሉኝ ይችላሉ እና እያንዳንዳቸው ማለት ነው። እያንዳንዳቸው አብረሽና ሩታ ሲሰድ ወይም ደግሞ በመጥፎ ነገር ሲያነሳቸው የነበሩ ሰዎች እያንዳንዳቸው መጥፎ ነገር ደርሶባቸዋል። ወላሂ ላዚም ወላሂ ላዚም። እኔ ወላሂ ብዬ ውሸት አልዋሽም ማለት ነው እና ብዙ ነገር በቃ በዚህ ውጣ፣ በጣም አጸያፊ ቃላት፣ ቃል ነገር ማለት ነው የደረሰባቸው ሰዎች አሉ እና እኔ እንኳንም ደረሰባቸው አልልም ነገር ግን በቃ ከምናደርጋቸው ቆሻሻ ተግባራችን ልንጸዳ ግድ ይለናል እና ብዙዎቻቸው በቃ ምን ልበላችሁ የሆነ አንዱ እንደዚህ ሆነች እኮ እንደዚህ ደረሰበት እኮ እንደዚህ ተደረገች እኮ እንደዚህ በቃ እንዲ ልበላችሁ በጣም ነው የሚሰቀጥተው ያው ንሰለነ ስለአወራ አይደለም። እና ለማንኛውም በቃ መሰዳደባቸው እነሱ ያው እዚህ ደረጃ ደረሱ፣ ምንም አልሆኑ፣ አልተፋቱ፣ አልተለያዩ። ምንም እንደማይለያዩ ነው የመጀመሪያም ላይ እርግጠኛ ስለነበርኩ ያናክል አይደለም። እና እናት ደግሞ የእናት አንጀት የሆንባት እና አንዳንዴ እኮ ታስባለች ስለ ልጇ ማለት ነው ልጅ ምን ላይ ነው የምወጥቀው? ሁሌ እንደዚ አይነት ነገር ሲሰራ ደግሞ ልጅ ደግሞ ይሄ ነገር እውነት ነው ወይስ ምንድን ነው ብቻ ብዙ ነገር ሲሰሩ እናት የሆነ በቃ ቀልቧ ይሰርቃል ማለት ነው። እና የሩታዬ እናትም ደግሞ ይሄ ሁሉ ነገር አልፈሽ ለዛሬ ላይ ስለበቃችልሽ ልጅሽ ደስ ብሎኛል። የሰርግም እንትን እያሉ ስለ እንደሆነ አውቃለሁ በእርግጥ ነገር ግን ደግሞ አሁን ዱባይ የቀለበት ፕሮግራምና የፎቶ ፕሮግራም ነው ተብሏል። ሰርጉ ደግሞ በቤተሰብ ስለሆነ በጣም ደስ ብሎኛል። ውድ ቤተሰቦቼ ማለቴ በቃ በቤተሰብ ቤተሰብ ካልሆነ የሚለው ነገር ላይ እኔ በውስጥ መስመር ስጨቃጭቅ ነበረ በቃ እዛ የሆነ ይሻላል እንጂ እዚህ መቶ ዱባይ ላይ ሰርግ መሰረጉ አግባብ አይደለም ከቤተሰብ የሚያክል ነገር የለም ቤተሰብ እናት አባትን አጠገብ አስቀምጦ ወንድም እህትን አጠገብ አስቀምጦ መዳር የሚያክል ነገር የለም ማለት ነው እና ከቤተሰቦቻችሁ ጋር ስላደረጋችሁ የሰውን በቃ በውስጡ መስመር የሚላችሁትን ነገር ሰምታችሁ ስላደረጋችሁ ከልብ እናመሰግናለን። እናድ ቤተሰቦች የሆነ ለመናገር እኔ ደስታዬ እኮ ቆጣጠር አቃተኝ። ለምን እንደሆነ ታውቃላችሁ? ብዙ ነገር ስትባል ስለነበረች ልጅ ማለት ነው። በቃ እንዲህ ትሆናለች፣ ተሰባብራ ትቀራለች፣ ትወድቃለች፣ በቃ ያልሆነ ያልሆነ ነገር ስትባል ስለነበረ፣ እኔ ለእሷ እኔ ደስ ብሎኛል። ምንም አልሆነችም፣ በቃ ዛሬ ላይ ደረሰች እኮ። ምንም የምትሆነው ነገር የለም ስለ እሷ እኮ የሚያደርጉትን የሚሰሩትን ነገር ጠንቅቃ ታውቃለች። ባልዋ ነው። ስለዚህ ለዛሬ እንኳን አበቃችሁ፣ ወልዳችሁ ደግሞ ለመሳም ያብቃችሁ። እዛ የሚመቻችሁ እንግዲህ ዱባዮች ለመሄድ ያብቃችሁ። እዩ እዛ እናንተ እናንተ ሳውዲዎችስ እረኛን ጎብኙን። በነገራችን ላይ ሰርጉ ሁለት ወር ይቀረዋል አሁን ወደ ዱባይ የሚገቡት ምኪም 11 ቀን ወይ አስራ ሁለት ቀን ቢቀራቸው ነው ማለት ነው። እና ከዛ ውጭ ያለው ውድ ቤት ሰዎች ሰርጉ ሁለት ወር አኪድ ይቆያል። ምክንያቱም ጾማቸው ከዛ በኋላ ከአመት ባላቸው በኋላ ነው እኔ ብያቸዋለሁ። ባለፈውም እና ከአመት በዓል በኋላ እንደሆነ ያው ባለፈውም ተናግሮኛል ማለት ነው። ውድ ቤተሰቦቼ፣ ስለዚህ እኛ እንደርሳለን። የኢትዮጵያው ከዱባዩ የበለጠ ደግሞ ከኢትዮጵያ ያለው ነው የሚብሰው ማለት ነው። ኢትዮጵያ ያለው ነው የሚበልጠው እና እናመሰግናለን፣ ሰርጉ ኢትዮጵያ ስላደረጋችሁት። እነ የዱባዮች ደግሞ ባላችሁን አክል አክል፣ በቃ ውጡና ተዝናኑ ማለት ነው። አደራ ገጥ አደራ ቀርጻችሁ እንድትለቁልን። እውነቴ ነው ምላችሁ እንዴ? እኛ ደግሞ እንደዚህ ምን ተለቀቀ ምን አልተለቀቀ እያልን የእነሱ ቪዲዮ ብቻ መጠበቅ መጠበቅ የለም የለብንም ማለት ቶሎ ስለማይለቁልን እና እነ ቲጂ እነ ቲጂ እዛ ናቸው ያሉት። ሌላ ማነው ያለው እናንተ? አረ ብዙ ልጆች አሉ። እንዲያውም ቴሌግራም ላይ ራሱ ያላቸው ልጆች እባካቸው እባካቸው መረጃ እንድትሰጡን ልጆቻችንም ደግሞ በሰላም ተቀብላችሁ በሰላም የምትሸኘቸው ያደርጋችሁ ማለት ነው። እና ፋሚሊ በሙሉ ግሬት ፋሚሊ እስከ ዛሬ ድረስ ስትሰዳደቡ ማለቴ በቃ ለእነሱ አለን ብላችሁ ከጎናቸው የቆማችሁ ስትከራከሩ የነበራችሁ በሙሉ ልፋታችሁ መና አልቀረም፣ ተሳክቶላችኋል። ጥሩ ደረጃ ላይ ደርሰዋል። ስለዚህ ለሰርጋቸው ተጠርታችኋል፣ ሂዱ በክብር ማለት ነው። እናንተም እንኳን ደስ አላችሁ። ለመናገር እንኳን ለዚህ ቀና በቃችሁ። ብዙ ልጆች ለእነሱ ብላችሁ እነሱ ለምን ተነኩ ብላችሁ ስትሰዳደቡ የነበራችሁም እንኳን ደስ አላችሁ። ለወግ ማድረግ በቁላችሁ ልጆቻችሁ እና በተለይ ቲጂ ራሱ በጣም ትከራከር ነበረ። እስ ዛሬ አመት አልሞላም አለፈ እኮ አመት እንዴ፣ አመት አለፈ። በጣም ስትከራከር ነበረ። በዚህ አካባቢ ከአመት ወደዚህ ደግሞ በጣም ብዙ ልጆች ቲክቶክ ላይ የሚከራከሩ ልጆች አሉ፣ በእነሱ ጉዳይ ላይ ማለት ነው እና ቃላት የለኝም። እናመሰግናለን እናንተም አሁን በሰላም ተቀብላችሁ በሰላም መልሱልን። ዋናው ሰርግ ኢትዮጵያ ነው ያለው። ለማንኛውም እናንተ መገናኘት እናንተ እኮ የቀለበትን ፕሮግራም እኮ ለካ ዝግጅት አለ፣ ለካ ዝግጅት ድግስም አለ ተበልተናላ ታዲያ፣ እኛ ችግር የለውም። በቃ እኛ በስልክ ያየ ነው። እናንተ እኛ ምን እንደዛ ከሆነ ፕሮግራም እናዘጋጃ። አው ስራ ፈት ደግሞ ስራ የለባትም በሎኝ እኮ እናንተ ምን ምንም አትሉ። ስራ ፈት ስራ የለባትም እንዴት እንደሉኛላችሁ። እውነቴ ነው ብላችሁ ይሄ ነው የምትሉት። እና ታዲያ እኛ እነሱ ቀርጸው እስኪለቁ ድረስ መጠበቅ አለብን እ ሙሐራም ሙሃራም ነርበኒያ ችግር የለውም። በስልክ ተቀረጸው እራሱ ዋናው መጋባታቸው ወይም ደግሞ ጥሩ ደረጃ መድረሳቸው ነው የምፈልገው። ተጋብተው ወልደው ማየት ብቻ ነው እኔ። እውነት ለመናገር ጉጉቴ ስርግም አይደለም። በቃ ተጋብተው ቀጥሎ ደግሞ ልጅ ወልደው ማየት ብቻ ነው ብቻ ነው የምፈልገው። እኔ ከዚህ በፊትም የነበረ መኞቴ ይሄ ነው። ከዚህ ውጭ ምንም ማየት ነገር አለመኝም ማለት ነው እና ምንም በቃ ንብረትም ሀብትም ምንም ኖራቸው አልኖራቸው አልኖራቸው ግድ አይሰጠኝ። ቢለወጡ ባይለወጡ አሁን በቃ ምንም አይነት ነገር ሳይገባባቸው ምንም አይነት እንከን ሳይገጥማቸው ተጋብተው ወልደው ሲሱሙ ማየት ብቻና ብቻ ነበረ ጉጉቴ ማለት ነውና በቃ እንኳን ለዚህ ቀን አደረሳችሁ። ቀጥሎ ደግሞ ፍቅርና ፉአድም እንደዚህ የምታስደስቱን ያደርገን ማለት ነው። በቃ አንዳቸውም የሀገራችን ልጆች አንዳቸው ምንም ነገር ክፉ ነገር አይንካችሁም። እውነቴን ነው የምላችሁ፣ ምንም ነገር ማለት ነው እና ማአዱት እራሱ እሷ ላነሳት ነበረ፣ ትቅርብኝ። ነገ መለስላታለሁ። ሰላም ሁኑልኝ። ቤት ቤት